እሺ አሁን መጀመሪያ እንግዲህ ጉግል ላይ እንገባለን። ልክ እንደዚህ ሰርች እናደርጋለን ማለት ነው፣ ዲቪ 2026 ብለን ሰርች ውስጥ እንገባለን ማለት ነው። እንደዚህ ይመጣልናል። ከላይ ያለው ይሄኛው ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም የሚለው ትክክለኛው ዌብሳይት ነው። ዲቪ ፕሮግራም ዶት ስቴት ዶት ጂኦቪ ይባላል። ከታ እንከፍተዋለን ማለት ነው። ከዛ እንደዚህ ይመጣላችኋል እናንተ የምታደርጉት ቢግን ኢንትሪ የሚለውን እነካለን። ከታች ያለው እዚ ጋር ይሄኛውን የምታዩትን ከላይ እዚ ጋር ማለት ነው ታስገባላችሁ። ፊደሎቹን ሰብሜት እንለዋለን። ከዛ በኋላ እንዲህ ይመጣላችኋል ማለት ነው። በመቀጠል ስማችሁን ከላይ ትሞላላችሁ ማለት ነው። መጀመሪያ ላይ ላስት እዚ ጋር ላስት ፋሚሊ ኔም ማለት የአያት ስም ማለት ነው በመቀጠል መሀል ላይ ያለው ደግሞ የመጀመሪያ ስማችሁ የራሳችሁ ከዛ ዳር ላይ ያለው ስም ደግሞ የአባት ስም ነው ማለት ነው። እንደዚህ ስማችሁን በእንግሊዝኛ ስትሞሉት የትምህርት ማስረጃችሁን አይታችሁ ብትሞሉ ጥሩ ነው፣ በኋላ እንዳትቸገሩ ማለት ነው። እንጽፋለን ማለት ነው። ሁለተኛው ጀንደር ነው የሚለው እዚህ ጋር ሜል ከሆነ ሜል ፊሜል ከሆነ ፊሜል ትነካላችሁ ማለት ነው። ወረድ ደግሞ ስናረገው ሶስተኛው በርዝ ዴት ነው፣ ወር ቀን እና ዓመተ ምሕረት ለምሳሌ መታወቂያ፣ አዲስ መታወቂያ ከሆነ ያወጣችሁት እዛ ላይ በፈረንጅ እዛ ላይ እንደ አውሮፓውያን አቆጣጠር ተጽፎላችኋል። እሱን ነው መጻፍ ያለባችሁ። ፓስፖርት ደግሞ ያላችሁ ፓስፖርታችሁ ላይ ያለውን የተወለዳችሁበት ወር ቀን ዓመተ ምህረት እዚህ ላይ ታስገባላችሁ ማለት ነው አራተኛ ላይ ደግሞ ስንመጣ ሲቲ ዌር ዩ ቦርን ይላል የተወለደላችሁበት ከተማን የሚለው አውራጃ ወይንም ግዛት ወይም ደግሞ ወረዳ መሙላት የለባችሁም ይላል እዚህ ላይ መሙላት ያለባችሁ ሲቲ ነው የሚለው ከተማ ለምሳሌ አዲስ አበባ ከሆነ አዲስ አበባ ማለት ነው ካንትሪ ወይም ዩዌር ቦርን ነው የሚለው የተወለዳችሁበት ሀገር ነው የሚለው። ስለዚህ የተወለዳችሁት ኢትዮጵያ ከሆነ ኢትዮጵያ ይባላል ማለት ነው። እዚህ ላይ ኢትዮጵያ፣ ኢትዮጵያ። እዚህ ጋር ስድስተኛ ላይ የሚያመለክተው ለዲቪ ብኩ ያልሆኑ ሀገራቶች አሉ። ለምሳሌ ባንግላዴሽ፣ ብራዚል፣ ካናዳ፣ ኮሎምቢያ፣ ኩባ የመሳሰሉ ሀገራቶች እነሱን ነው የሚመለከተው። ብቁ ላልሆኑ ሀገራት ነው የሚመለከተው። እኛ ኦልሬዲ ኢትዮጵያ ብቁ ስለሆነ እዚጋ ጀስት የስ ምንድነው ማለት ነው። የስ እንዳለ እንተዋለን፣ ወደታችን ቀጥላለን። እዚህ ጋ ፎቶግራፍ ነው የሚያስገባው፣ ሰባተኛ ላይ ማለት ነው። ሰባተኛ ፎቶግራፍ። ያው እንዴት ፎቶግራፍ እንዴት እንደሚሰራ የሰራሁት ቪዲዮ አለ። ወደኋላ ተመለሳችሁ አይታችሁ አስተካክላችሁ ፎቶውን እዚጋ ቹዝ ኒው ፎቶ የሚለውን መርጣችሁ ማስገባት ነው ማለት ነው። የኔ ፎቶ ነው እና ያስተካከልኩት ፎቶ ነው። ወረዴ ነው ብቁ ነው ማለት ነው። ኦኬ ስምንተኛ ላይ ስትመጣ የሜሊንግ አድረስ ይላል አድራሻ ማለት ነው። ዲቪ በዘዌ ከደረሳችሁ በዚህ አድራሻ አይላክላችሁም፣ ምንም የሚላክ ነገር የለም። እናንተ በዲቪ ዌብሳይት በዚህ ዌብሳይት ላይ ገብታችሁ ነው ቼክ የምታደርጉት እንጂ የደረሳ የደረሳችሁ ቼክ ታደርጋላችሁ እንጂ እነሱ የሚልኩት ነገር ምንም ነገር የለም። በዚህ በምንሞለው በአሁን በዚህ አድራሻ ማለት ነው። ስለዚህ እዚህ ጋር ኤ ላይ ኬሮፍ ይላል ኦፕሽናል ስለሆነ እተዋለው። ሁለተኛ ላይ ደግሞ አድረስ ላይን ላይ እሞላለው ማለት ነው። እዚ ጋ ምን መሞለት ችላላችሁ ማለት ነው። ለምሳሌ ጎልፌ አካባቢ ነው ያለሁት። ስለዚህ አዲስ ከተማ እለዋለሁ፣ አዲስ ከተማ ሰብሲት ይለዋለሁ። ያላችሁበት አካባቢ መሙላት ችላላችሁ ማለት ነው። ከዛ ኮልፌም መጨመር እችላለሁ ማለት ነው። ኦኬ አድራስ ላይንቱም ኦፕሽናል ስለሆነ ድጋሚ እተዋለሁ። እዚህ ሲቲ ላይ ደግሞ እዚህ ጋር የአድራሻዬ አዲስ አበባ ነው ያለሁበት። ስለዚህ አዲስ አበባ ያላችሁበት ከተማ እናንተ መሙላት ትችላላችሁ ማለት ነው። በመቀጠል ዲስትሪክት ካውንቲ ፕሮቪንስ ስቴት ይላል። ይህ ማለት አውራጃ ግዛት ወረዳ ማለት ነው። አሁን ያለንበት ቦታ ማለት ነው። ምንድን ነው ነው የሚለው የአዲስ አበባ እንግዲህ አሁን ያለንበት ለምሳሌ አውራጃው ለምሳሌ ድሮ ሸዋ ይባል ነበር። አሁን ሸዋ መባል ቀርተዋል ማለት ነው። ስለዚህ እኛ አውራጃ ግዛት ወረዳ እዚጋ የሚለው ቦታ ላይ አዲስ አበባ ማለትም እንችላለን፣ ወይም ደግሞ እዚጋ ወረዳ ስለተባለ ወረዳ አስር ማለት እንችላለን ማለት ነው። ወረዳ አስር ለኔ ወረዳ አስር ስለሆነ ወረዳ አስር ማለት ይቻላል። አዲስ አበባ ማስገባት እንችላለን። እንዳልኳችሁ ይሄኛው ብዙም ችግር የለውም። እዚህ ላይ የሚሞላው አድራሻ ምንም አይነት ችግር አያመጣም ማለት ነው። በመቀጠል ፖስታ ኮድ ይላል። የፖስታ ኮድ ደግሞ ለምሳሌ አዲስ አበባ አንድ ሺ ነው ፖስታ ኮድ። አንዳንድ ከተሞችም የራሳቸው ፖስታ ኮድ አላቸው። ወይም መቀሌ፣ አክሱም የመሳሰሉት ጎንደር የራሳቸው ፖስታኮድ ኮድ ያላቸው አለ የሌላቸውም ደግሞ ከሌላቸው ከተማ ደግሞ ፖስታኮድ ኮድ ነው ማለት ትችላላችሁ። እዚጋ ካለ ደግሞ እዚጋ መሙላት ይችላል ማለት ነው። አዲስ አበባ አንድ ሺህ ነው አንድ ሺህ እናረጓላል ማለት ነው። በመቀጠል ካንትሪ የሚለው ኢትዮጵያ ያለንበት ሀገር ማለት ነው ከዛ በኋላ እዚህ ጋ ካንትሪ ዌር ዩ ሊቭ ቱዴይ አሁን ያለንበት ሀገር ነው የሚለው። አሁን ያለንበት ሀገር ያለው ኢትዮጵያ ነው፣ ኢትዮጵያ እናደርጋለን። ከኢትዮጵያ ውጭ ከሆናችሁ ሀገሩን ጠቅሳላችሁ። ለምሳሌ አረብ ሀገር ያላችሁ እዚህ ላይ ሀገሩን ፈልጋችሁ እዚህ ላይ ታደርጋላችሁ ማለት ነው። ወር ደግሞ ዩሮፕ ያለ ሮፕ፣ ሳውዝ አፍሪካ ከሆነ ሳውዝ አፍሪካ ያደርጋል ማለት ነው። ከደረሰው ያሰውዬ እዛ ሀገር ነው ኢንተርቪው የሚደረገው ማለት ነው። እዚህ ጋር ስልክ አለ፣ ስልክ ይጻፋል ማለት ነው። ባይ ዘ ዌይ ኦፕሽናል ነው ስልክ፣ መጽሐፍም አለመጽሐፍም ይቻላል በስልክ የሚደውሉት ነገር የለም ግን ኦፕሽናል ስለሆነ መጽሐፉ ይበጃል። እሺ አስራ አንደኛው ላይ እዚህ ጋር ኢሜል እናገኛለን። ኢሜል አስፈላጊ ነው። ስለዚህ ከደረሳችሁ፣ ለምሳሌ ዲቪ በኢሜይል ነው የምትገናኙት ማለት ነው። ኢሜል ወሳኝ ነው። ለምሳሌ የኮንፈርሜሽን ነንበር ከጠፋችሁ ራሱ ኢሜይሉ ካለ ኢሜሉ ወሳኝ ነው። በዛ ኢሜል መሰረት እንዴት አድርጋችሁ ያን የጠፋባችሁን የኮንፈርሜሽን ይሄ የምንሞላው ዲቪ ኮንፈርሜሽን የምታገኙት በዛ ኢሜል ነው። ኢሜሉ ወሳኝ ነው። ኢሜል እዚህ ጋ መሙላት አለባችሁ። ኢሜሉ ተመሳሳይ ሁለቴ ነው የሚሞላው፣ እራሱን ኢሜል ነው የሚሞላው ማለት ነው። ከዛ በመቀጠል ዋት ዝ ሃይስት ሌቨል ኦፍ ኤዱኬሽን ዩ ሃቭ አቺቭድ አስቱደይ እስካሁን ድረስ እስካሁን ባላችሁበት ሰዓት እስከ ምን ድረስ የትምህርት ደረጃ አላችሁ? የሚለው እዚህ ጋ እንግዲህ ብዙ አይነት ተጠቅሰዋል። አስራ ሁለት የጨረሰ እዚህ ጋ ሃይስኩል ዲግሪ ነው የሚሆነው ማለት ነው። ሃይስኩል ኖ ዲግሪ እንዳትሉት። አንዳንድ ሰው አስራ ሁለት የጨረሰ ሃይስኩል ኖ ዲግሪ ይመስለዋል። ዲግሪ ማለት ዩኒቨርሲቲ ዲግሪ አይደለም። እዚህ ጋ የሃይስኩል ዲግሪ አስራ ሁለት የጨረሰ ማለት ነው። ዩኒቨርሲቲ ዲግሪ ከሆነ እዚህ ዩኒቨርሲቲ ዲግሪ ነው የሚለው ማለት ነው። ፕራይማሪ እስኩል ሃይ እስኩል ነው ዲግሪ። እንደገና ቮኬሽናል ስኩል አያስኬዳችሁም ለዲቪ ብቁ አይደለም ማለት ነው። አስራ ሁለት ካልጨረሳችሁ ወይም ደግሞ ቮኬሽናል ስኩል ከሆነ የእናንተ የትምህርት ደረጃ የሁለት ዓመት ደግሞ የስራ ልምድ ካላችሁ የስራ ልምድ ደግሞ አይነቱን እኔ በዚህ ቪዲዮ ሰርቻ ያለው እዚህ ላይ ቪዲዮ ላይ ቼክ አርጉት፣ ምን አይነት የስራ ልምድ እንደሆነ። ስለዚህ ሰሚ ዩኒቨርሲቲ ኮርስ አለ እዚ ጋ በተጨማሪ ዩኒቨርሲቲ ገብታችሁ ኮርስ የጀመራችሁ ይህኛውን ስም ዩኒቨርሲቲ ኮርስ ሳላችሁ ማለት ነው። ግን ዩኒቨርሲቲ ገብታችሁ ምንም አይነት ኮርስ ካልጀመራችሁ ሃይ ስኩል ዲግሪ ይሻላል ማለት ነው። ዩኒቨርሲቲ ደግሞ ዲግሪ ካላችሁ እዚህ ጋር ዩኒቨርሲቲ ዲግሪ ይሞላል ማለት ነው። ግራጁዌት ሌቭል አለ፣ ማስተር ዲግሪ አለ፣ ዶክትሬት ሌቭል አለ፣ ዶክትሬት ዲግሪ አለ። ያው እዚህ ላይ እንደ ደረጃችሁ ትነካላችሁ ማለት ነው። ከመቀጠል 13ተኛ ዋትዝ ዩር ከረንት ማርሻል ስታተስ የጋብቻ ሁኔታ ነው የሚለው። ያላገባ ከሆነ እዚህ ጋ አንማሬድ እንላለን ማለት ነው። ያገባን ከሆነ እዚ ጋ ማሬድ እንለዋለን። ማሬድ ኤንድ ማይ እስፓውስ ኢዝ ኖት ዩኤስ ሲቲዝን ኦር ደግሞ ዩኤስ ፉል ፐርማነንት ሬዚደንት። እዚ ጋ ማለት አግብቻ ያለው የእኔ ባለቤት አሜሪካዊ ዜጋ አይደለም አሜሪካ አይኖርም ማለት ነው። ስለዚህ ካገባን እዚህ ጋ ነው የምናደርገው ማለት ነው። ወይም ደግሞ እዚህ ያለ ሞካረ ግን አግብቻ ያለው ባለቤቴ አሜሪካዊ ነው ወይ ደግሞ አሜሪካ ውስጥ ነው በሕጋዊ መንገድ አሜሪካ ውስጥ እየኖረ ነው የሚለውን መምረጥ ይቻላል። ባለቤታችሁ ወይ ደግሞ የትዳር አጋራችሁ አሜሪካዊ ከሆነ አሜሪካ ኖር ከሆነ ይህን የምትመርጡት፣ ባልና ሚስት ኢትዮጵያ ውስጥ የሚኖሩ ከሆነ ግን ይህን የሆኑ የምንመርጠው ስለዚህ ቀጥሎ ያለውን ትምህርት አላችሁ ባለጋ ብቻ ማለት ነው። ያላገባ ደግሞ ከላይ እዚ ጋ ደግሞ ዳይቨርስ ማለት የተፋታ ይላል። እዚ ጋ ደግሞ ዊዶ ማለት የሞተበት ማለት ነው። ሌጋ ብቻ አጋቢ የሞተበት ማለት ነው። ወይ ደግሞ ሌጋሊ ሰፓሬት ድ ከሆነ ይሄኛውን ንመርጣለን ማለት ነው። ከዛ በመቀጠል እዚ ጋ አስራ ሁለተኛው ነምበር ኦፍ ችልድረን ልጆች ካሉን እዚ ጋ ቁጥሩን እናስቀምጣለን። ምንም አይነት ልጅ ከሌለ ደግሞ እዚ ጋ ዜሮ እንላለን ማለት ነው። ከዛ በመቀጠል የሄ ሁሉ ከሞላም በኋላ ኮንቲኒው እንላለን ማለት ነው። ሞልተን ከጨረስን በኋላ ሪቼክ እናደርጋለን ከላይ እስከታች ስማችንን የተወለድንበት የተጻፈ ከሆነ እንዳለ በደንብ ቼክ ካረግነው ነው በኋላ ነው ሰብሚት ማለት ያለብን። ተነሳን ቸንኩል አንዴ እርግጠኛ ሆነን ኮንፈርም አድርገ ነው ከዛ በኋላ እርግጠኛ ስንሆን ሁሉም ነገር የሞላ ነገር ትክክል መሆኑን ስናራግጥ እዚህ ጋር የምታዩትን አረንጓዴውን ሰብሚት የሚለውን እዚህ ጋር ሰብሚት እንለዋለን ማለት ነው። ከዛ በኋላ ይሄኛው ፔጅ ይመጣል። ሰክሰስ የሚለው ፔጅ ይመጣልናል ማለት ነው። በመቀጠል እዚ ጋር የምታዩትን ፔጅ ፕሪንት ማድረግ የምንችል ከሆነ ፕሪንት እናረጋለን፣ ወይም ደግሞ ስክሪን ሻት ማድረግ የምንችል ከሆነ በስልካችን የሞላን ከሆነ ስክሪን ሻት እናረገዋለን ማለት ነው። ወይም ደግሞ ሴቭም ማድረግ ከቻለን ይህን ነገር ሴቭ ማድረግ ይመረጣል ማለት ነው። በመጨረሻ ይሄ ነገር ያው እጣው ቼክ የምናደርገው ሜይ ሶስት ነው። እዚህ ጋር የሚለው ከሜይ ሶስት እስከ ሰፕቴምበር ሶስት ማለት ነው። ቼክ ማድረግ ይቻላል ይላል። በእኛ ማለት ግንቦት አካባቢ እስከ መስከረም ድረስ ቼክ እናደርጋለን ማለት ነው። ቼክ ስናደርግ እዚህ ጋር የምታዩት ኮንፈርሜሽን ናምበር አለ፣ የአያት ስም አለ፣ እንደገና መተመለስ አለ። ኦፍ በርዝ የሚለውን እሱን አስገብተነው ቼክ የምናደርገው ይሄ እንደጠፋብን ያው ሴቭ አድርጋችሁ አስቀምቶ፣ ለሁላችሁም መልካም እድል።